በአሜሪካ ውዝግብ አስነስቶ የነበረው የሰይጣን አምላኪዎች ሐውልትና ትርጉሙ። ሰይጣን አምላኪዎች በዲትሮይት ያቆሙት ሐውልት በርካቶችን አነጋግሯል። ከነሐስ የተሠራው ሐውልት ዘጠኝ ጫማ ርዝመት አለው። ባለቀንድ፣ ሁለት ፈገግ ያሉ ልጆችን የያዘ፣ የሴትም የወንድም መራቢያ አካል የያዘ ቅርጽም በሐውልቱ ላይ ይታያል። ሐውልቱን ለማሠራት መቶ ሺህ ዶላር ወጥቷል። ሐውልቱ ሲመረቅም በመቶዎች የሚቆጠሩ ሰይጣን አምላኪዎች በስፍራው ተገኝተዋል። በወቅቱ በኦክላሆማ ግዛት አሥርቱ ትዕዛዛትን ከያዘው የማዘጋጃ ቤት ሕንጻ ፊት ለፊትም ሐውልቱን ለማቆም ዕቅድ ተይዞ ነበረ። ከፍተኛ ፍርድ ቤት ግን የመንግሥት ይዞታ በሆነ መሬት ላይ ሃይማኖታዊ ምልክት ማኖር አይፈቀድም ብሏል። ባፎሜት ምንድን ነው? ሐውልቱ ላይ ያለው ቅርጽ ባፎሜት ይባላል። አስራ ሁለተኛው ክፍለ ዘመን አካባቢ ናይትስ ኦፍ ቴምፕለር በመባል የሚታወቀው ቡድኖች ከደረሰባቸው ስቃይና እንግልት ጋር ይያያዛል። አንድ ሺህ አንድ መቶ የሚደርሱት የቡድኑ አባላት ሰይጣንን በማምለክ ይታወቃሉ። ይህንን ክስተትም ከመቶ 100 ዓመታት በፊት ከነበረው ሁኔታ ጋር ትስስር እንዳላቸው የሚገልጽ የሳሪክ ምሁራንም አሉ። በዘመናት ሂደትም ስለ ቡድኑ የሚነገሩ ሚስጥራዊ መረጃዎች እየተስፋፉ መጡ። የዳን ብራውን ዝነኛው ታሪካዊ ልበወለድ ዳን ቢንች ኮድ መነሻ እንደሆነም ይታመናል። ባፎሜት የሚለው ቃል ሶፊያ ወይም ጥበብ በሚል ይተረጎማል። እንደ ኤሮፕያን አቆጣጠር በ1856 የተሳለው የባፎሜት ምስል ዝነኛ ከሆኑ መካከል ይጠቀሳል። ምስጢራዊ ትርጉም ባላቸው ስራዎች የሚታወቀው ፈረንሳያዊው የሥነ ጥበብ ባለሙያ ፋስሌቭ ነው ያዘጋጀው። በሁለቱ ቀንዶች መካከል ብርሃን ያለው ሁለት ፈገግ ያሉ ልጆች የያዘ፣ እንዲሁም የሴትም የወንድም መራቢያ አካል የያዘ ቅርጽ ነው የሰራው። ክንዱ ላይ ብላቲን COLF እና COAGUAA ተብሎ ተጽፏል። ትርጉማቸው መለያየትና መገናኘት ማለት ነው። መገናኘትም መለያየትም የፈጣሪ ስጦታ ነው በሚል ይተረጎማል። የሊቪ ስዕል የሳቲኒክ ቴምበል ንቅናቄ መነሻ ነው። የሰይጣን አምልኮ ተከታታይ የሆነው ተንታኙ ግሪቪስ እንደሚለው ቅርጹ ሁሉንም ተቃራኒዎች የያዘ ነው። እነዚህም የበላይና የበታች እንስሳ እና ሰው እንዲሁም ወንድና ሴት ናቸው። ተቃራኒዎቹም ለማወደስ ያለመ እንደሆነም ባለሙያዎቹ ያስረዳሉ። የሁለት ጣት ሰላምታ በሐውልቱ ላይ በቀኝ በኩል ሁለት ጣት ሰላም የሚል ምልክት ለማሳየት ወደ ላይ ከፍ ብሎ ይታያል። በግራ በኩል ደግሞ ሁለት ጣቶች ወደታች ያመለክታሉ። ይህ ወደ ላይ ና ወደታች ለመጠቆም በሚል ነው የተሰራው። በተለይ በሬነሳንስ ና ሪፎርሜሽን ዘመናት ታዋቂ ከነበረው ጻፊ ሄርሜስ ተረስመንትስ የተወረሰ ሀሳብ ነው። ሀሳቡ በሳይንስና በዓለም አፈጣጥርም ይንጸባረቃል። ሌቭ እንዳለው ቅርጹ የሚያመላክተው ይቅርታና ፍትህ ያላቸውን ዝምድና ነው። ሁለቱ ህጻናት ሁለቱ ህጻናት በሐውልቱ ላይ እንዲኖሩ የተደረገው ልጆች እንደ ወብ ውብስ የሥነ ጥበብ ሥራን እንዲመለከቱና እንዳይፈሩ ነው ሲልም ተንታኙ ግሬቪስ ያስረዳል። የሚታየው የፍየል ፊት አስፈሪ ወይም የተቆጣ እንዳይሆን ተደርጓል። የተላበሰውም ገጽታ እምብዛም ስሜት የሚያንጸባርቅ እንዲሆን የተደረገው በተለምዶ የባህል ጫና ውስጥ እንዳይወድቅ በሚል እንደሆነም ይነገራል። ልጆች ስለ ሰይጣን ከሚሰሙት አንጻር በፍርሃት ሐውልቱን እንዳይመለከቱ ለማድረግ እንደተደረገ ባለሙያው ይገልጻል። ልጆቹ አንድ ሃይማኖት እንዲከተሉ ይገደዳሉ። እኛ ግን ያንን ማድረግ አንፈልግም ይላል። የእባብ ምልክት በሐውልቱ ላይ ከጥንታዊ የግሪክ ታሪክ የተወሰዱ ሁለት የተጠላለፉ እባቦችም ይታያሉ። ሁለቱ የተጠላለፉ እባቦች ንግድ፣ ድርድርና መከባበርን የሚያመለክቱ ናቸው። የሰይጣን አምልኮ ተከታይ የሆነው ግሪቪስ እንደሚለው ሁለቱ እባቦች የሁለት ተቃራኒዎች መቻቻል ያሳያሉ። የሰይጣን አምላኪዎች ሐውልት ከክርስቲያኖች አሥርቱ ትዕዛዛት ፊት ለፊት ሲቆም የሚያሳየው ይህንን ነው። ግጭት ሳይኖር በልዩነት መቀጠል ይቻላል ይላል። ሌላው በሐውልቱ የሚታየው የሴትም የወንድም መራቢያ አካል የያዘ ቅርጽ ነው። በቅርጹ ላይ ጡት አይታይም። በጾታ ክርክር ውስጥ መግባት ስለማንፈልግ ነው ይህንን ያደረግ ነው ሲልም ተንታኙ ያስረዳል። ከተቃርኖ ይልቅ የሁለትዮሽ ትስስርን ያሳያል በማለትም ያክላል። አምስት ጎን ያለው ኮከብ በሐውልቱ ፊትና ጀርባ ባለ አምስት ጎን ኮከብም ይታያል። ይህ ቅርጽ በሰይጣን አምላኪዎች ዘንድ ታዋቂ ነው። ኮከቡና መስቀል ተገልብጠው ይታያሉ። ሰዎች በመጡበት ባህል የሚያምኑበትን ነገር ዳግመኛ እንዲያጤኑ የሚጋብዝ ነው። የተመሳሳይ ጾታ ግንኙነትና የሥነ ተዋልዶ መብት ላይ የተዛባ ምልክት ሊኖራቸው ይችላል፣ ሲልም የሰይጣን አምልኮ ተከታዩ ያስረዳል። ሐውልቱ ላይ በቀንዶች መካከል ብርሃን ይታያል። ወቅቱን መሻትንም እንደሚያመለክት ሰይጣን አምላኪዎች ይናገራሉ። ወቅቱን መሻት የእምነቱ ዋነኛ ማጠንጠኛ ተደርጎ ይወሰዳል። ሰዓሊው ሊቭ በቀንዱ መሀልም የእውቀት ብርሃን ፈንጥቋል። ዓለምን ሚዛናዊ ማድረግ ያመለክታል። ነፍስ ከምንም በላይ ናት። ቁስ ከነፍስ ቀጥሎ የሚመጣ ነው ሲልም ይገልጸዋል። በሐውልቱ ላይ የሰይጣን አምላኪዎች ሰባት ዋነኛ ትዕዛዞችም ተቀርጸዋል። ርኅራሄ፣ ጥበብ፣ ፍትህ የሚሉት ይጠቀሳሉ። ከጀርባው ከገጣሚው ሎርድ ባይረን የተወሰደ ጥቅስም ይገኛል። ይህም ሰይጣን ማን ነው? እስከ ዘላለም በወቅቱ በተሞላ ሐሴት እንድትኖር የፈቀደው ወይስ እንድትኖር ያልፈቀደው የሚል ነው። ሰይጣን አምላኪዎች ማን ናቸው? ሰይጣን አምላኪዎች ሳቲንስ ሲኮላርስ እና ሌሎች መጠሪያዎች አሏቸው። የግል ነጻነትን አንቀንቃኞቹ ሲሉም ራሳቸውንም ይጠራሉ። የሰይጣን አምልኮ ተከታይ የሆነው ተንታኙ ግሬቬስም እንደሚለው ሰይጣን አምላኪዎች የሰው ልጅን ባህሪ ይረዳሉ። ከፈጣሪ ይልቅ ለእውቀት መጓጓት፣ አመፀኛ መሆን፣ የግል ነፃነትን መሻት እንመርጣለን ሲልም ገልጸዋል። ስለዚህም ሰይጣን አምላኪዎች ምክንያታዊነት እንደሚያበረታቱን ይናገራሉ። ሰላም ጤና ስጥልን፣ ውድ የዩቲዩብ ቤተሰቦች፣ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ።